የአዲስ አበባ ከተማ አስተዳደር የ2018 በጀት ዓመት የመጀመሪያ ሩብ ዓመት እቅድ አፈጻጸም ግምገማ ማካሄድ ሲጀምር የዘጠና ቅናት አበይት ተግባራትን ተመልክቷል። በዘጠና ቅናት ልዩ ንቅናቄ ስራዎች በህብረተሰብ ተሳትፎና በበጎ ፈቃደኝነት ተከናውነዋል ያሉት ከንቲባ አዳነች አበቤ እነዚህም የዜጎችን ተጠቃሚነት አረጋግጠዋል ያሉት የኑሮ ውድነትን ጫና ከመቀነስ አንጻር ገበያውን ማረጋጋት፣ ምርት ወደ ከተማችን በብዛት እንዲገባ ማድረግ ገበያው ላይ የሚደርሱ ብልሽቶችን በመቆጣጠር የህዝባችን የኑሮ ጫና እንዲቃለል፣ የክረምቱ ተጽዕኖ በተለይ ዝቅተኛ ገቢ ያላቸውን ማህበረሰብ እንዳይጎዳ በማድረግ ለህዝባችን ያለንን ወገንተኝነት በሚገልጽ መልኩ በርካታ ርብርቦች አድርገን ውጤታማ ሆነንበታል። በሰው ተኮር የልማት ስራዎች ከ20500 በላይ ቤቶች ለመስራት ታቅዶም ከታቀደው በላይ መፈጸሙን አንስተዋል ከንቲባ አዳነች አበቤ። በመዲና የተከበሩ በዓላት የዜጎችን አብሮነት እንዲያጠናክር ያስቻለም በህብረተሰብ ተሳትፎም የሰላም ማጽናት ስራዎች ውጤታማ በሆነ መንገድ መከናወን መቻሉን የተናገሩት ሰላምን የማጽናት ስራችን ህዝባችንን ይዘን የህዝባዊ በዓላት ሴታቸውን ጠብቀው በሰላማዊ መንገድ እንዲጠናከሩ እንዲፈጸሙ ብቻ ሳይሆን የህዝብ አብሮነት እንዲጠናከርባቸው እሴቶች እንዲጎለብቱ አብሮነት ከዚህ በላይ ለሌላ ልማት ስራ ውጤታማ በሆነ መንገድ ግብዓት መሆን እንዲችል በማድረግ በጥሩ ሁኔታ ተጠቅመንበት በዓላቱም ፍጹም በሆነ ሰላማዊ ደማቅ በሆነ ሁኔታ እንዲፈጸሙ ማድረግ ችለናል። ከተማችንን የቱሪዝም የኮንፈረንስ ቱሪዝም ስበት እያደረግን ስለሆነ ትልልቅ ሁነቶች የተከናወኑበት ክረምት ነበረ። በክረምቱ ከተከናወኑ ስራዎች መካከል የጎርፍ መከላከል፣ የገቢ ማሰባሰብ እንዲሁም ልዩ ልዩ ፕሮጀክቶች መሆናቸውንም ጠቅሟል። የክረምቱን ክብደት ታሳቢ ያደረገ በርካታ ማህበረሰብን በጎርፍ ምክንያት ጉዳት ሊያደርስ የነበረውን ሁኔታ መቀነስ የሚቻልበትና መከላከል የሚቻልበትም ስራ ተሰርቷል። በክረምት ፕሮጀክት መስራት አይቻልም ተብሎ ሲነገር የነበረውንም ዲስፕሩቭ አርገን በርካታ ፕሮጀክቶችን ሰርተናል። በአፈጻጸም ላይ መሻሻሎች ቢታዩም በዜጎች የመልማት ፍላጎት ጥያቄዎች እንዳሉም ከንቲባ አዳነች አቤቤ አንስተውም ይህንን ለማሟላት በትኩረት መስራት የሚጠይቅ መሆኑንም የተናገሩት የሰራናቸው ስራዎች ብዙ ውጤት አስመዝግበዋል። ብዙ ርቀትም ይዘውን ሄደዋል። ለሀገራችን ብልጽግናም መሰረት እየሆኑ ተመዝግበዋል። ነገር ግን አሁንም የህዝባችን አጀንዳ መልማት ነው። አሁንም በመራጭ ተመራጭ መድረኮች በርካታ የመልማት ጥያቄዎች የአካባቢ ልማቶች፣ ከተማ አቀፍ ልማቶች ተጠይቀዋል። ስለዚህ በጋራ ቀጣይ ስራዎቻችን ላይ መዝመት ደግሞ የሴክተር ኃላፊነታችንን በብቃት መወጣት ይጠበቅብናል። መድረኩ የመጀመሪያው ሩብ ዓመት ዕቅድ አፈጻጸም ላይ የተገኙ ውጤታማ ስራዎችን ይበልጥ የሚቀጥሉበትና ክፍተቶችን በጥንካሬ የሚቀየሩበት ሊሆን እንደሚገባም ተመላክቷል። እነኚህን ስራዎች ስንሰራ ምን ድክመቶች ነበሩ፣ ምንስ ጉለቶች ነበሩ የሚለውን ማየት ነው። የተሰሩ ስራዎችን በተደራጀ መረጃ መያዝ ላይ ክፍተት አለ፣ ትኩረት ያስፈልጋል። መስራት ብቻ ሳይሆን ዶክመንት ማድረግም ያስፈልጋል። እነኝንና መሰል ድክመቶችንም ተጨማሪ ግብአቶችን የምናገኝባቸውን ውይይቶች እንድናደርግ ለውይይቶቻችን ተገቢውን ትኩረትና ዲሲፕሊን መስጠትና መተግበር ይገባናል። ለሁለት ቀናት በሚካሄደው በዚህ መድረክም ለቀጣይ አቅጣጫዎች የሚረዱ ውሳኔዎች እንደሚኖሩም ተጠቁሟል።